ሰላም ሰላም ቤተሰብ እንዴት ናችሁ? ልይ ደህና ናችሁ ወይ? እኔ አለሁላችሁ። እግዚአብሔር ይመስገን፣ ሁሉ ሰላም፣ ሁሉ መልካም፣ እኔ ደህና ነኝ። ያው ትናንት አይታችሁታል ብሩክ ያደረገውን ነገር። እኔ እንደዚህ አይነት ፕራንክ አናቅም። ለምን በእንደዚ አይነት ፕራንክ እኔ በጣም በጣም በጣም ነው የሚደብረኝም የሚያስጠላኝም ማለት ነው። እና ለምን እንደሁም ታውቃላችሁ። አታካብጂ ምንድን ነው ፕራንክ አታቂም ወይ? ብዙ ጊዜ ፕራንክ፣ አንቺ ፕራንክ አታቂም ወይ? ፕራንክ? ፕራንክ ነው ምናምን ለምትሉ እናንተ ፕራንክ ቢሆን እቺ ፕራንክ መሆኑ ኦኬ፣ እኔም እኮ አውቃለሁ። ፕራንክ ነው አይደለም አላልኩም፣ ግን ሀይሚ ቅስሟ ተሰብሮ በሀይሚ ሞራል የተጫወቶ ይቅርታ፣ ፕራንክ ነው ማለት እንደዚህ አይነት ነገር አይሰራም። እናንተ ፍቅረኛችሁ ከሴት ጋር አንድ አልጋ ላይ እንደ መሳሳም አንገት ለአንገት ተያይዞ ፎቶ ተነስተው ፕራንክ ነው ብትባሉ ደስ ይላችኋል? እስቲ በኒ በዛች ልጅ ቦታ ሆናችሁ ራሳችሁን አስቡ። እንዴት ነው የምታስቡት? ምንድነው ምንድን ነው እንደዚህ አይነት ፕራንክ አለ ወይ እንዴ? በጣም ጥሩ ሰው ነው ሲባል በጣም የልጅ አዋቂ ነው ሲባል በጣም ግርማ ሞገስ ጥሩ ነው ሁል ጊዜ ብሩክን መደግፈው፣ ለዛው ብሩኬ በጣም ታጋሽ ነው ብሩኬ በጣም ስርዓት ያለው ነው ሀይሚ ለምን አትረጁም? ብዙ ጊዜ ብሩክን ነበረው ኮምፕሌንት ሳረገ የነበረው ፕሮመት ሳረገ የነበረው ማለት አይደለም ያ አይደለም መሆን ያለበት ማለት ነው ለምን በሏ

ምንድን ንምለው ሴት እንደዚህ የሚያሳስት ልብስ ለብሳ ራቁቷን በሏት። ልጁታ ራሱ ራቁቷን በሏት። ገባችኋል? ምንም ቲሸርት ሸሚዝ ነው የለበሰችው። ሸሚዙ ደግሞ ይሄ ከጡቷ ፊት ለፊት ጡት ብቻ እንኳን ጡት ማሰጃ እንኳን አልተደረገም የለበሰችው ልብስ ማለት ነው። በጣም የሚያስጠላ አለባብስ ነው የለበሰችው። አንደኛ ሌላ ሰው እንኳን ቢያይ ምን አይነት ስሜት እንደሚሰማ አንተ ይሄ ምንም የፈለገ ፕራንክን ብትል በቃ ሃይሚ በጣም በጣም ብዙ ነገር። በቃ እኔ እንጃ እንዲህ ታርግታ ራሱ እንደምታፋታክ አናቅ። ሲጀመር አይንን እንዳላይ ብላ ነው ፊቱ ፎቶ አጠገቤ እንዳደረስ ብላ ነው ሼር እንኳን ያደረገችልህ ማለት ነው። ለምን ብሩክ፣ በራስ ላይ እንዲደረግ የማፈልገውን ነገር ለምን ሰው ላይ ታደርጋለህ? እንዴ አንተ እንዴት ነው የምታስበው። በቃ አንተ እሱ አንተ ባለፈው እንኳን ከፍፄ ጋ እንደዛ ብላ ብዙ ነገር ስታደርግ ታውቃለህ። ስሜት ግን አይደለም ይሄ፣ ደግሞ በጣም ለሴት ደካማ ጎን ነው በጣም ጊዜ ይፈልጋል እስከምትረጋጋ ድረስ ማለት ነው። እንዴ አንተ ምን አይነት እንደዚህ አይነት ፕራንክ አንድ ክላስ ውስጥ ሩም ውስጥ ይዛችሁ አልጋ ላይ ቁጭ ብላችሁ ልትሳሳሙ እያላችሁ ፎቶ እየተነሳችሁ እንዴ ምን ልትል ነው ትላለህ? አይ ብሩኬ በጣም በርታ ጎበዝ፣ ደስ ሲል በቃ ፍቅራችሁ ያጣፍጥላችሁ እንድትል ነው የፈለግኸው። እንደዚህ አይነት ነገር ለሌላ ጊዜ እንዳትሰራ። በቃ አያስፈልግም፣ እንደዚህ አይነት ቪዲዮ ምንም አያስፈልግም። ሲጀመር እናንተን የሚከታተሉ ሰዎች በጣም ጥሩ ጥሩ ሰዎች አላችሁ፣ ገባችሁ። ይህን ነገር ሕጻናት እንኳን ያያል ብላችሁ እንኳን ማሰብ አለባችሁ። እንዴ! በዛ ላይ ደግሞ አንተ አንድ ክርስቲያን፣ አንገቱ ላይ ማኅተብ አድርገው እንደዚህ አይነት ነገር መስራት የለበትም። አያስፈልግም። በቃ በጣም ብዙ ነገሮች ማድረግ ትችላለን። በጣም ብዙ ፕራንክ፣ የሚሰራ ፕራንክ አለ ወንድ ነገ እንዴ ወንድ ወንድ ወንድ ልጅ በጣም በጣም ቀንድ ከባድ ነው። ከዚህ ጋር በጣም እናውቃለን። እና በእርግጥ እኔ ራሴን አውቃለሁ ልትል ትችላለህ፣ ካሁ ራስ ግን እናውቃለን። ልብ ወሳኙ ነገር ግን ሰው ያን ነገር ሲያይ አንተን በእንደዚህ አይነት መንገድ አይረዳክ፣ ገባህ አይደለም። አይሚ እንኳን አሁን ገና እምነት ውስጥ ናት። በጣም ወደ ራሷ እስከምትረጋጋ ያን ቪዲዮ አይታ ነገሮችን የምትወስነው እንጂ በአንዴ ወደ ራሷ ትመልሳለች፣ በአንዴ ይቅርታ ታደርግልሃለች ማለት በጣም ኒቨር ስተት ነው። ለምን ታውቃለህ? አያስፈልግም እንደዚህ አይነት ፕራንክ። ለቀልም ሆናችሁ በምንም ሁኔታ ውስጥ ሆናችሁ አይለመድል እንደዚህ አይነት ፕራንክ። እንዳሰቡ ሲጀመር አንተ ይሄን ጠየቃት ሱሱ ደግሞ እሺ ማለት እኔ ብሆን አንገቴ ቤታረድ እሺ አለን ማሰራት ለምን አንደኛ ከሀይሚ ጋር እችዲ ከእጇ በልታ ጥታለች አለም እኔን ታቂኛለች ወይ? እንደዚህ አይነት ነገር እንደማላደርግ እንዴ? ምን ታቂሻለች? አወቀችሽ አላወቀችሽ፣ እዚህ ጋር አይሰራም። ኦልሬዲ ተስማምተሽ ሰርተሻል ቪዲዮን አይደለ እንዴ? እዚህ ጋር ይሄ ታቂኛለሽ አታቂኝም የሚያስብል ነገር አይደለም። ግን ለምን ሰራችሁ እንደዚህ አይነት ነገር? ይሄ ምን ምንድን ነው የምንማረው? ኦልሬዲ ዝሙትን ነው የምንማረው። አልጋ ላይ ተኝታችሁ አንሶላ ውስጥ ቁጭ ብላችሁ ነው የምንማረው ፕራንክ ነው፣ ፕራንክ ነው፣ አታከብች፣ ቀለል አርግ፣ አላቃቃላል። ብያ ላይ ገና እንሄድበታለን። ቀለል ብያ ላይ እንደዚህ አይነት ፕራንክ አይሰራም። እንደዚህ አንገት ላይ አይታችኋል፣ ፎቶ እንደዚህ ብሎ ሊስማት ያለ ነው። ትንሽ ነው የቀረው። እንዲ እንዲንኳ ተሳታው ውድቅ ብትልበት ሳመች ማለት ነው። እና ከዛ ደግሞ እሷ ነጥፋት ያዘች ሊል ነው። የውነት እኔ ካንተ እንደዚህ አይነት ነገር አልጠበቅም። እንዴ እሷ ብትሰራ እኮ እንደዚህ አልጋ ላይ ቁጭ ብላ ምናምን አይደለም ደጅ ነው የእሷ። እንኳ ደስ ይላል ፍፄን አፈቀርኩ ብትል ለዛ መልሽ ደግሞ ይሄኛው ሊሆን አይችልም። እንደዚህ አይነት ነገር ነው እኔ አልቀበልም። ገባህ አደለ? ይሄ አያስኬድም፣ እኔ ጋ ማለት ነው። ለማንኛውም ብሩክ